ግን መጻፋቸው ቀለባቸው ልብሳቸው ይሄ ሁሉ አመር ነው። ልብስ እንኳን የርባ ከአዲስ አበባ በሰሜኑ የሀገራችን ክፍል 395 ኪሎ ሜትር እስከ ጅጋ ድረስ በአስፓልት ከተጓዙ በኋላ 67 ኪሎ ሜትር የፒስታ መንገድን ማለፍ ይጠበቅቦታል። የመኪናው ማረፊያ አርብ ገበያ ያደርጉና በእርሻ ማሳ እያለፉ ቁልቁለቱን እየወረዱ ወንዙን እየተሻገሩ ዳገቱን እየወጡ አንድ ሰዓት የእግር ጉዞ ተጉዘው በምዕራብ ጎጃም ሀገረ ስብከት በቋሪት ወረዳ ታላቁን የጨጎዴሃና የኔታ ያሬድ ሽፈራው ምስክር የቅኔ ጉባኤ ቤትን ያገኛሉ። ከዚህ ቀደም በዚህ ስፍራ ሲደርሱ እንደ መብረቅ ተስገምግሞ እንደ ብርሃን ተስፈንጥሮ የሚደርሰው የቅኒ ጎርፍ ዛሬ የተቀይሮ ነገሩን ጥሎ ከማጀት የሚወጣ ሆዱን ለመሙላት እየተዘጋጀ ያለ ጢስ ሳይሆን ለ47 ዓመታት አንድም ጊዜ ጉባኤው ሳይታጠፍ የቆየው የጨጎዴ ሃና ምስክር የቅኒ ጉባኤ ቤት ምክንያቱ በወል ባልታወቀ ከአንዲት ጎጆ በተነሳ የእሳት ፍንጣቂ 225 ጉባኤ ቤት በሰዓታት ልዩነት ወደ አመድነት የተቀየረበት ሁኔታ መሆኑን ብዙሃኑ ያሳዘነ ነበር። እንኳን ይህ አደጋ በጉባኤ ቤቱ ላይ ደርሶ ይቅርና የቤት ችግር እጅግ ከፍተኛ የነበረ መሆኑን የኔታ ያሬድ ይገልጹ ነበር። የምታዩት ሀገሩ ወጣ ገባ ነው፣ ተራራ ነው። በጋ ብርዱ፣ ክረምት ደግሞ ውሃ ምላቱ ዳይጹ አስቸጋሪ ነው እና የእናንተ ቆቁሞ ነው። እንግዲህ ተማሪ ያህል የሚገኘው እዚህ ቁም ነገር ስለፈለገ ማለት ነው። ዋናው ችግሩ ዋናው ሌላውን ተወት ላድርግና የቤት ችግር ነው ያለ የቤት ችግር አሁን እዚህ እነዚህ አራት ገሚሱ እየተመለሰ ነው የሚሄድ እየደረሰ የቤት ችግር ማለት ነው። ከዚህ የተነሳ የምታዩት ተማሪ በቃ ምንም መሰናዘር የለውም። በዚህ ጉባኤ ቤት እስከ ስምንት መቶ የአብነት ተማሪዎች እየተገኙ ትምህርታቸውን እየተከታተሉ የወጡ እጅግ ብዙ የቤተክርስቲያን ሊቃውንትን ያፈራ ታላቅ የምስክር ጉባኤ ቤት ነበር። ዛሬ ግን ያ ታሪክ ተቀይሮ ቅኔ ሳይሆን አመድ ይታፈሳል። ለእጅ መታጠቢያም ሳይሆን እሳት ማጥፊያ ውሃ ሲከፈከፍ ሲያዩና ሲሰሙ የብዙዎችም ልብ በሐዘን ተውጧል። የዚህ አደጋ ተጋላጭ የሆኑት የአብነት ተማሪዎች ከለበሱት ልብስ በስተቀር አንዳችም ነገር አልተረፋቸውም። ይሰታደገ በወደታ የስላሴ ለተማ ጥር ስላሴ ጋ እንደ ልሳት አደጋም ወይደን ከዚህ ቦታ እስከዛሬ ድረስ ምንም ችግር ደርሶብን አያውቅም፣ እስከዛሬ ድረስ ማለት ነው። እና በአሁን ጊዜ ግን ቤተክርስቲያን በሄድንበት ሰዓት ባልነበርንበት ሰዓት እነዚህ አደጋ ደርሶብናል። እቃችን የምንበላው የምንጠጣው፣ ምን ተጣው መጠጫው ብረድስት ሳይቀር ስለተቃጠለ የምናፈላበት እንኳን የለም። ቤቱን ብዙ ድካም የወጣበት ብዙ ወጪ የወጣበት ልዩ ስፍራ ነበር። በአጋጣሚ ይህንን ቤት የሰሩ አባት እኔ ማውቃቸው ስለነበረ፣ እሳቸው ደግሞ አንተ ለምማ ስትሄድ በሚል መንፈሳዊ ቅናት አድሮባቸው እንግዲህ ወደ ጨጎዴ ስትሄድ እንደ አይነት ችግር አለ የቤት ችግር አለ ያለው ነገር የጠቁሚያቸው ስለነበር፣ እሳቸውን ደግሞ ቤት እንዳላቸው ያለው ነገር በቤታቸው ውስጥ ደግሞ እንዲሁ አብሯቸው በወቅቱ ሲሰራ የነበረ ወንድማችን እምሬ ኖክ እንዳለ በቤት ውስጥ እሳቸውም ደግሞ ጠቁመውልኝ ለሳቸው ማለት ነው፣ ደውሎ በመንገድ እኔም መጥቼ ደግሞ ቤት ሳጣጣ የቤት ጦት ሳይኖርብኝ በዚህ በተመቻቸ በተሰራ ቤት በአማረ በጌጠ ቤት ገብቼ እየኖርኩ ይላል። እንደው ልዩ ስፍራ ነበር። ቤትነቱ ማለት ነው። አንድ ሙዚየም ማለት ይቻላል ቤቱ ራሱ። አይቶ መውጣቱ ራሱ የጉባኤ ቤት ወይም ደግሞ የተማሪ ቤት አይመስልም ነበር። ቤትነቱ አሰራሩ፣ ስፋቱ፣ ውበቱ ራሱ ማለት ነው አሰራሩ፣ ሂደቱ ሁሉ ልዩ ስለነበረ ከምንም በላይ ትንሽ የቤቱ መቃጠልን እንደ እቃዎች ሁሉ

እነሱም ተቃጥሎ አላሳዝኑኝም። ምን አክል እንደው ያን ከኛ አሰያ ያሳዝኑኛል፣ ወይም ደግሞ እንደው ወጣን ተቃጠለብኝ ብለ የምታዝንባቸው ነገሮች ጥቀስልኝ ከተባልኩበት አጋጣሚ የጠቀሷቸው ነገሮች አሉ። አልጠቀሷቸውም። ልብሶቼ ልብሶቼ አሁንም ቢሆን ነገ አንዱን ግዛ ብለው ይገዛል። ወይም ደግሞ እንዲሁ መጻሕፍቶቼም ቢሆኑ የምፈልጋቸው አሉ። ማነው ማግኘት የምችላቸውና ማግኘት የማልችላቸው መጻሕፍት አሉ፣ እነሱ እንዳሉ ሆነው ከልብሴ ይልቅ ቤቱ አሳዝኖኛል። ብዙ ልፋት የወጣበት ስለሆነ ብዙ ወጪ የወጣበት ስለሆነ የቀን ስራ ሰርቶ የሰራው ተማሪም እያለ እኔ ደግሞ በተሰራ ቤት እንደው ገብቼ ያንን ቤትም ደግሞ ሳጣ ሰውየውስ እንደው ነገ ሲመጡ ማረፋቸው የት ሊሆን ነው የሚል ስጋት ውስጥ አድርጎብኛልና ከምንም በላይ ቤቱን መቃጠልም እጅግ በጣም አሳዝኖኛል። ይሄ እያለ ግን ያው ችግሩን ተቋቁመን እያለን በመካከል ላይ ይሄ እንግዲህ የቤት ቃጠሎ ሲፈጸም በእውነት ተስፋ ነው የቆረጥነው። ከችግራችን ጋር ተያይዞ ይሄ ነገር ሲፈጸም መቼም ርግብ ቤቷን ማለት ክንፏን ቢሰብሩባት እሷን ቢደበድቧት ቦታዋን አትለቅም፣ እንቁላሏን ቢሰብሩባት ቦታዋን አትለቅም። ቤቷን ካፈረሱባት ግን የት ላይ ታርፋለች? ማረፊያ ስሌላት ትሄዳለች? እና እኛም መችም ሁሉን ነገር መችም ከሁሉም ከግለሰቡም በልመናም ዙሪያ ሲር ተማሪ የሚደርስበትን ችግር ሁሉን ተቋቁሞ እያለ ያው ይሄ ነገር ሲፈጸም ግን ተስፋ ቆርጦ ሁሉ ይገለገሉባቸው የነበሩ ተለዋጭ ልብሶች ለምነው፣ እንዲሁም የቀን ስራ ሰርቶ ባገኙት ገንዘብ ገዝተው ያስቀምጡት ኮቾሮ፣ ከአያቶቻቸው የተረከቡት የብራና መጻሕፍቶቻቸው በግዥና አይናቸው እስኪደክም ድረስ በቀንና በሌሊት ከመምህራኖቻቸው አንደበት የወጡትን ትንታግ ቃላቶች፣ እነዛ አይተኬ ጽሑፎች፣ ብዛሽ ቅጽፈት ሁሉም ነገር ወደ አመድነት መቀየራቸውን ተማሪዎቹ ይገልጻሉ። ያልጠፋ ጓዝ የለም። በየመጻሕፍቱ የዱሮ አባቶች ብራና የማይገኝ አሁን የማይገኝ የዱሮ አባቶች ስንት ስንት ዓመት ለፍተው የተገኙ ከዚህ ደግሞ ከዚህ ጉባኤ ደሞ አምስት የሚሆን እስከ 15 ዓመት ዓመት የተቀመጡ ከዚህ ጉባኤ ሆነው የንተ ቃል የተሰማች እየጻፉ አይናቸው እስከሚጠፋ ጉልበታቸው እስከሚሰበር ድረስ ታጥፈው እየጻፉ ያንን የተጻፈ ሙላው እስከ አስራ ስንት መጻሕፍት የአንድ ሰው ለራስ የተቃጠለው መጻሕፍቱ ሌላው የመጻሕፍት በገበያ የሚገዛው አላሳዘነም፣ ግን በእጅ የተጻፉ ግን በጣም አሳዝነዋል። ያልጠፋ መጻሕፍት የለም። ይህ ችግር በዚህ ጉባኤ ቤት ላይ መድረስ ልባቸው የተነካ የአካባቢው ማህበረሰብ ይህ ጉባኤ ቤት የልጆቻችን ብቻ ሳይሆን የእኛም ነበር፣ ዛሬ ግን የመከሰቱ መከሰቱ እጅግ አሳዝኖናል። እኛም የአቅማችንን ለማድረግ ዝግጁ ነን ብለዋል። ይህ ጉባኤ በእኔ እድሜ ነው አርባ ስድስት አመቴ ነው እዚህ ላይ የተተከለ በእኔ እድሜ ነው የተተከለ ጥሩ ሁኖ ተግባብተው ይቅር ጃምበራን ጨጎዴን ፈንገጣን ቀበሌዋን የሚያገለግሉ ያሉ መምሮች እዚህ ናቸው። በይስ ሰሞን ባራሳ ይህ ነገር ቢሆንብን ደም አለቀሰ። አርሶ አደሩ እየጮኸ ሲሄድ ወንዱ መጦ ቢባለ የለት ቀለቡ እየገዛ ነው። ድሮ ግን እኔ 46 አመት ነው ብያለሁ። ትልቅ ትልቅ ተማሪ ነበሩ፣ እየለመኑ በየቤቱ ይገቡ ነበር አሁን ግን አንድ ቤት አይሄድም ተማሪ በራሱ እያቋረጡ የሚወዱትን ትምህርት እያቋረጡ በረሃ እየሄዱ እያፈሩ ያመጡት ገንዘብ እዚህ ላይ ጭጫ አለባቸው ደርሰን እንመለሳለን ሲሉ እዚህ ላይ እሳቱን ንግባ ብሎ ያዝናቸው የምን ነው ንብረት እኮ እናንተ አትሙቱ እንጂ ችግርም የለባቸው ተብሎ ተብሎ በቀን ስራ ሰርተህ ስታወጣ የለም እረፉ እያልን ተማሪዎች እኛ ተሰብስበን አሁን እነሱን እያረጋጋን እስከዛሬ እዚህ ነን። ለግቶ ህዝቡ ሴት ወንዱ እያለቀሰ አይዟችሁ፣ ያለንን የደሃ ሀገር ሁኖ ነው እንጂ እንረዳችኋለን እያለ ህዝቡ ሰኞ ጀምረን እሁድ ለታደርነ ሰኞ ው ዛሬ ማክሰኞ ነው። እየታገል ነው ነገም እየሰራን ነው። አንድ ተስፋ ደግሞ ጨበጥን። የልጅ አባትነን የኔን የን አዘን አምጥቼ እንዳልሰጣቸው ግራ ገባኝ። እዚህ ላይ ወድቀው ሳያቸው እኔ በጣም በጣም ያሳዝነኛል። ይሄ የበጎ ማን ነው የምትሉት ማኅበረ ቅዱሳን ነው አሉ። አምጠው ቢያፈሱልን እዚህ በጣም ቀበሌው ዛሬ ደስታ ሲያጨበጭብ ነው አልቀንም። አሁንም በጣም ተስፋ ይዘናል። ይህን ልብሳቸውን ለበሱ ደሞ የቤታቸው ልብስ

ያረሳችሁ እዚህ መጣችሁ ይህን ጉባኤ ያረጋጋችሁልን፣ ደስ ይለናል። ተማሪዎቹ የቀደመ ጉባኤ ቤታቸው ላይ ሆነው የተዳፈነ እሳት ካለ እሳቱን ለማጥፋት እየሰሩ እንጂ የተረፈ ንብረት ፍለጋ አይደለም። ዛሬ ይህ በመሆኑ በየሜዳው በየትንኩርፊቱ በየዛፉ ስር እያደሩ ይገኛሉ። እንኳን በዚህ ቦታ ላይ ወድባዶ ሆኖ ታድሮ ወይም ኮቾሮ ተመግቦ የአካባቢውን ብርድ መቋቋም አይደለም የላመ ተበልቶ የጣመ ተጠጥቶ የተመቸ ቦታ ላይ ተተኝቶ መቋቋም የሚከብድ ሲሆን፣ እነዚህ የአብነት ተማሪዎች ግን ይህንን ችግር ተቋቁመው በየሜዳው እያደሩ ይገኛሉ። በመጨረሻም ይህንን ጉባኤ ቤት እዚህ እንዲደርስ ያደረጉት ጉባኤ ቤቱ የዘረጉት እንታይር ሽፈራው ስለ ጉባኤ ቤቱ አጠቃላይ ሁኔታ ያስረዳሉ። ማስተማር የጀመርሁኝ በ1962 ዓመተ ምህረት ነው። ከዚያ ጀምሬ ከዚህ ቦታ ላይ ጉባኤው ተተከለ። አይስ መጣ፣ ከአስር አይበልጡም። ወዲያውኑ ከመጽሐፍ ከመጻፍ ቤት ወጥቼ ነው የመጣሁኝ። ያው ከአስር አይበልጡም። በግን ወጥ ነው ወር ሆነው እስከ መስከረም ግን ወደ 300 ሆኖ ከረማ። እዚያ እየያዙ ከጊዜ ወደ ጊዜ እየበዛ እየበለከተ ጉባኤው በአመት አመት አንዳንድ ቃዳ መሬት እየጨመረ ነው እስከዛሬ ድረስ የሚሄድ ማለት ነው። በአሁኑ ሰዓት ባለፈው በክረምቱ የከረመ ተማሪ 550 ተማሪ ከርሞ ነበር። አሁን ከመስከረም ወዲያ ግን ያው ችግሩን እንደሚታወቀው ለስራ እየወረዱ መጠነኛ መጣለኛ ሆነው 300 ያህል ነው የቆዩ በጉባኤው እንግዲህ ከ63 አመተ ምህረት ጀምሬ እስካሁን ጊዜ ቆይቻለሁ። ባልሁት ጊዜ ያልሆነ ያልተደረገ ያልታየ ያልተሰማ ነገር ነው የታየ የደረሰ። ምክንያቱም ቅድም እንደተናገሩት በአመት ማመት አንዳንድ ቃዳ መሬት እየጨመረን መሄድ ስላችሁ ይሄ ሁሉ ቤት እየተሰራ ነው ተማሪው እየበዛ ቤት እየተሰራ ነበር። እና ይህን ያህል የተካበተ ነገር የተማሪዎች እየደከሙ ፍዳቸውን እያዩ ያጠራቀሙት አጠቃላይ ልብሳቸው ሁሉ ሳይወጣ መጻፋቸው ሁሉ እንዳለ በአንድ ላይ አመድ ሆነ እና ስለዚህ እንዲያው እንግዲህ ከበኖርሁት ውስጥ እንደዚህ አለ ፈተና ገጥሞኝ አላውቅም። ሚመኑማ ቅድም ያው እናንተን ነው እግዚአብሔር ምርኳዝ አድርጎ የሰጠን ያለን በእናንተ ላይ ነበረ። አሁንም ደግሞ ፈጥናችሁ ደርሳችሁልናል። በእናንተ በኩል ይሄ እንዳለ ሆኖ እንደገና ይሄ ተመልሶ ወደ ነበረበት እንዲዛወር እንዲያውም ከዚያ ከፍ እንደሚል እናንተ እንደማትረሱን አስባለሁ፣ ተስፋለሁ። ከዚያ በተመለሰ ደግሞ እንግዲህ እንዲያው ህብረተሰቡ ይሄ ትላንትና ሲነገር እንደዋለው የመላ ኢትዮጵያን የኦርቶዶክሳዊ ሃይማኖት የሚያጠቃልል እንጂ የአንድ የጎጃም ብቻ ስለ አይደለ ሁሉም ቢተባበር ጥሩ ነገር መስሎ ይታየኛል። በንብረት ላይ ነው ቤቱ መመችም ያው ቤቱ ነው። ግን መጻፋቸው፣ ቀለባቸው፣ ልብሳቸው ይሄ ሁሉ አመር ነው የሆነ ስለሆነም፣ በትናንት ዕለት ደግሞ ይሄው እግዚአብሔር ላይክስ አይበድልም ይባላል። ጥረት እናንተን መጣችሁላቸው የእናንተ ልብስ ለብሰው እንቅልፍ ወስዷቸው አደሩ። ዛሬ ዳሪ ነው፣ ለአይን ምስክር የለውም እንግዲህ አይታቸዋቸዋል። ዳሪ ነው ወድቀው ያለ ከእሳት የተረፈው አንዳንድ እቃቸው ይኖር ያችን፣ እየያዙ በየትንኩርሽቱ በየዛፉ ስር ነው ወድቀው ያሉ። እናስተላልፈው። የዚህ ቦታ ላይ የምታዩት እንግዲህ ለአይን የከፋ ቦታ ነው። እንኳን ስና ለመኖር ለአንድ ቀንም ሲያዩት በጣም ይከረስሳል እና 67 ዓመተ ምህረት ከማን ነው 57 47 ዓመተ ምህረት እዚህ ቦታ ላይ ማስተማር እንግዲህ ራሴን በራሴን ማለት ሆነ እንጂ ትልቅ ገርል ብዬ ነው የምቆጥረው ያለ ይሄና ርግ የያዙት ቦታ እንደዚህ ሲሆን የኔ ብቻ አይደለም እኔ ለግሌማ ምን ችግር አለ ወንደው በዚያ በዚያ እንደምንደው ከአንዱ ከተማ ገብቼ በቃ ብር እየቆጠሩ ብኖር ከፍቶኛ አይደለም። አዲስ አበባ አራዳ ጊዮርጊስ እኮ ተሰጠቸው ነበር ተጠየቁ ነው የመጣሁኛል እና ይሄ ይበልጣል። ይሄ ለክርስቶስ አስራት ነው። በያዝኩት ገድል እንዲህ ስለተሰናከለ የማስተላለፈው ይሄ ነገር ባለው እንዲቀጥል በጥፋቱ ሁሉ እንዲተካበት የእናንተ እርዳታ እንዳይለየ በአራቱ ማዕዘን ያሉ ምዕመናንም ይሄንን አይተውና ተመልክተው እንዲተባበሩ ነው ማስተላልፈው፣ ያለ ስለ እግዚአብሔር ስለ ቅዱስ ቤተ ክርስቲያን ብለው ማለት ነው።